ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን። ከተወዳጁ ብስራት ዩቲዩብ ገጽ ወደ እናንተ የሚደርሱትን የዕለቱን መረጃዎች ላጋራችሁን የሚሊዮን ሙሴ እዚህ ስቱዲዮ ተገኝቻለሁ። እናንተ ማብራችን በመቆየት የአገር ውስጥ ብለውም ዓለም አቀፋዊ ጉዳዮችን እንድትከታተሉ ጋብዛለሁ። ወደ ቀዳሚው የአገር ውስጥ ጉዳይ ስገባ ደግሞ ከኤቲኤም ማሽን ገንዘብ ሊያወጡ የሚመጡ ግለሰቦችን የሚረዳ መስሎ የሚስጥር ቁጥር በማየትና ሌላ የኤቲኤም ካርድ በመቀየር የማጭበርበር ድርጊት ሲፈጽም የነበረው ተጠርጣሪ በቁጥጥር ስር ዋለ። ተጠርጣሪው አለማየሁ ይስጋት ይባላል። የወንጀል ድርጊቱ የሚፈጽመውም ኤቲኤም ያለባቸው ቦታዎች በመገኘት ገንዘብ ሊያወጡ የሚመጡ በተለይም ደጋግመው የሚሞክሩ ሰዎችን ሲያይ የካርዳቸውን የሚስጥር ቁጥር በማየትና የሚረዳ በመምሰል ካርዳቸውን ወዲያውኑ በሌላ በመቀየርና ከአካባቢው በፍጥነት በመሰወር ከሌላ ማሽን ገንዘባቸውን አውጥቶ የሚሰወር ነበር። ግለሰቡ በተመሳሳይ የወንጀል አፈጻጽም ሚያዝያ 7 ቀን 2017 ዓ ም በየካ ክፍለ ከተማ ወረዳ አንድ ልዩ ቦታው ፈረንሳይ ማዞሪያ አካባቢም ከሚገኝ የኢትዮጵያ ንግድ ባንክ ከቀኑ ሰባት ሰዓት ተኩል ሰዓት በመገኘት አንዲት ግለሰብ ገንዘብ ለማውጣት ሲሞክሩ ከኋላቸው ሆኖ የካርዱ ሚስጥር ቁጥር ካየ በኋላ የሚረዳ መስሎ በመቅረብ ማሽኑ እምቢ ብሏል፣ እስኪ በሌላ ላይ ሞክሩ በማለት ካርዳቸውን ይዞ ይሄዳል። ግለሰቧም እውነት መስሏቸው ካርዱን ተቀብለው ደጋግመው ሲሞክሩ የት ምልክታቸው የባንኩ ማኔጀር ካርዳቸውን ተቀብለው ሲያረጋግጥ የግል ተበዳይ አለመሆኑን በማወቁም ተከሳሹ ከአካባቢው ሳይርቅ በፖሊስ ቁጥጥር ስር እንዲውል ተደርጓል። ተከሳሹ ኪሱ ሲፈተሽም አራት የንግድ ባንክ እና ሶስት የአቢሲኒያ ባንኮች ኤቲኤም ካርዶች ከኪሱ የተገኘ ሲሆን ተጠርጣሪው ከስድስት ወራት በፊት መርካቶ አካባቢ ከሚገኝ አንድ ባንክ ባንክ በተመሳሳይ የማጭበርበር ወንጀል ሰባት ሺህ ብር እንዳወጣም በምርመራ ተረጋግጧል። በተለያዩ ቦታዎች ተመሳሳይ ወንጀል የተፈጸመባቸው ግለሰቦች ካሉ የካ ክፍለ ከተማ ፖሊስ መምሪያ በመቅረብ ለፖሊስ ተጨማሪ መረጃ እንዲሰጡ ፖሊስ ጥሪውን አቅርበዋል። ህብረተሰቡ ገንዘብ ለማውጣት በተለይም በባንኮች የገንዘብ ማውጫ ማሽኖች የሚገኙባቸው ቦታዎች ሲገኝ የሚረዱ ወይንም የባንክ ሰራተኛ በመምሰል የሰዎችን የኤቲኤም ካርድ የሚስጥር ቁጥራቸውን በማየት የማጭበርበር ወንጀል በሚፈጽሙ ግለሰቦች ሰለባ እንዳይሆን ከፍተኛ ጥንቃቄ ማድረግና አጠራጣሪ ሁኔታዎች ሲያጋጥሙ በአቅራቢያው ለሚገኝ ፖሊስ መረጃ በመስጠት ተባባሪ መሆን እንደሚገባው የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቀዋል። የደቡብ ኢትዮጵያ ክልል የትንሣኤ በዓልን ምክንያት በማድረግ ለ990 የህግ ታራሚዎች ምህረት አደረገም። መጪ ሁኔትን ሳይ በዓል ምክንያት በማድረግ የክልሉ መንግስት የይቅርታ አዋጁን መስፈርት ላሟሉ 99 የህግ ታራሚዎች ይቅርታ ማድረጉ ተገልጿል። ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቤት ቆይታቸው መልካም ስነ ምግባር ያሳዩና በህግ በተደነገገው አግባቢ የይቅርታ መስፈርትን ማሟላታቸው በክልሉ መንግስት የይቅርታ ቦርድ ተጣርቶ የቀረቡ ናቸው። የህግ ታራሚዎቹ በመደበኛ የይቅርታ ህግና ሌሎች ተጨማሪ መስፈርቶችን የሚያሟሉ ተብለው በልዩ ሁኔታ ያቀረቡ በማረሚያ ቆይታቸው ስለመታረማቸውና ስለመታነጻቸው ማረጋገጫ የቀረበላቸው በመሆኑ ርዕሰ መስተዳደር ጥላሁን ከበደ ተናግሯል።

በዚሁ መሰረት የይቅርታ ተጠቃሚዎች በይቅርታ አሰጣጥ ስነ ስርዓት አዋጅና አዋጁን ለማስፈጸም በወጣው ደንብ የይቅርታ በማያስከለክሉ ወንጀል ተሳትፈው በማረሚያ ቤት የቆዩ በጤና ችግር በእድሜ መግፋትና ከህጻናት ጋር አብረው የታሰሩ እንዲሁም ከተፈረደባቸው አንድ ሶስተኛና ከግማሽ በላይ የፍርድ ጊዜያቸውን ያጠናቀቁ መሆናቸውን ርዕሰ መስተዳድሩ አስረድተዋል። ይቅርታው ከተደረገላቸው 990 የህግ ታራሚዎች መካከል 985ቱ በሙሉ ይቅርታ ከእስር የሚፈቱ ሲሆን ቀሪ አምስት ታራሚዎች የእስራት ጊዜያቸው የተቀነሰላቸው ናቸውም ተብለዋል። የይቅርታ ተጠቃሚ ከሆኑት የህግ ታራሚዎች መካከል ሶስቱ ሴት ሲሆኑ 917ቱ ደግሞ ወንዶች መሆናቸው ተገልጸዋል። ህብረተሰቡም ይቅርታ የተደረገላቸውን የህግ ታራሚዎች በፈጸሙት ጥፋት የተጸጸቱና በአግባቡ ታረመው የወጡ መሆኑን በመረዳት መልካምና አምራች ዜጋ እንዲሆኑ አስፈላጊውን ትብብር እንዲያደርግላቸው ጥሪ መቅረቡን ለብስራት ሬዲዮ የደረሰው መረጃ ያመላክታል። የተከበራችሁ ተመልካቾቻችን የሀገር ውስጥ ጉዳዮቻችን እዚህ ጋር አብቅተዋል። በማስከተል ደግሞ ዓለም አቀፋዊ ጉዳዮችን ነግራችኋለን። በቅድሚያም አሜሪካ ባይደን ከዋይት ሀውስ ከለቀቁ በኋላ ለመጀመሪያ ጊዜ ባደረጉት ንግግር የትራምፕ አስተዳደር ብዙ ጥፋትና ውድመት አድርሷል አሉ። ጆ ባይደን ስልጣናቸውን ከለቀቁ በኋላ የመጀመሪያው ንግግር ያደረጉት ሲሆን የትራምፕ አስተዳደር ፖሊሲዎችንም ተችተዋል። የቀድሞው የአሜሪካ ፕሬዚደንት በቺካጎ በተካሄደው ኮንፈረንስ እንደተናገሩት መንግስት በሶሻል ሴኩሪቲ ላይ ጠለፋ ፈጽሟል ያሉም ሲሆን የአሰራር በዶናልድ ትራምፕ አስተዳደር የዋይት ሀውስን ወጪ የመቀነስ ጥረት እየመሩ ያሉት ኤለን መስክን በማጭበርበር የተከበበ ሲሉ ተደምጠዋል። አስተዳደሩ በአመት አንድ ነጥብ ስድስት ትሪሊዮን የአሜሪካን ዶላር ጥቅማ ጥቅሞችን የመክፈል ኃላፊነት ያለበት የኤጀንሲው ሰራተኞችን ለመቀነስ ይፈልጋል። ባይደን ባደረጉት ንግግር ትራምፕን በስም ባይጠቅሱም ከአንድ መቶ ቀናት ባነሰ ጊዜ ውስጥ የአዲስ አስተዳደር ብዙ ጥፋትና ውድመት አድርሷል። ይህ አስደናቂ ነገር ነውም ብለዋል። ሶሻል ሴኪሪቲ የተቀደሰ ቃል ኪዳን ነው ያሉት ባይደን ማህበራዊ ዋስትና በሰዎች ሕይወት ላይ ምን ያህል ጥቅም እንዳለው እናውቃለንም ብለዋል። በአካል ጉዳተኝነት መብት ዝግጅት ላይ ንግግር ያደረጉት ባይደን በንግግራቸው ወቅት ከዋይት ሀውስ ለመልቀቃቸው ወይም የ2024 ፕሬዚዳንታዊ ምርጫን በተመለከተ ምንም አልተናገሩም። የማህበራዊ ዋስትና ኤጀንሲ በዩናይትድ ስቴትስ ውስጥ ጡረት አልወጡ ወይም በአካል ጉዳተኝነት ምክንያት መስራት ለማይችሉ ሰዎች መሰረታዊ ገቢ ያስገኛልን ብለዋል። በዋነኛነት አረጋውያን ጨምሮ 67 ሚሊዮን አሜሪካውያን ጠቃሚ የሚያደርግ ዲሞክራቲክ ፖለቲከኞች የትራምፕ አስተዳደርን የሶሻል ሴኩሪቲ ለማቋረጥ በማቀድ ደጋግመውን ከሰዋል። ኤለን መስክ የመንግስት ቅልጥፍና ዲፓርትመንት የተባለ የሚጠራው ክፍል ከየካቲት ወር ጀምሮ በኤጀንሲው የሚሰሩ ሰባት ሺህ ሰራተኞችን የመቀነስ ውጥንን ይዘዋል። መስክ ማህበራዊ ደህንነት ሲተቹም ይደመጣሉ። ይሁን እንጂ ትራምፕ ከዚህ ቀደም እንደተናገሩት ለህገወጥ ስደተኞች የሚከፈለውን ክፍያ ኢላማ ለማድረግ ቢያስቡም ለአሜሪካውያን የሚሰጠው ጥቅማ ጥቅሞችን በጅምላ እንደማይቀንሱም ገልጿል። ትራምፕ ማክሰኞ እለት ህገወጥ ስደተኞችና ሌሎች ያልሆኑ ሰዎች በማህበራዊ ዋስትና እንዳያገኙ የሚከለክለውን ትዕዛዝ መፈረማቸውም ይታወሳል። ከባይደን የቺካጎ ንግግር በፊት የትራምፕ የፕሬስ ሴክሬታሪያ ሲሆነችው ካሮሊን ሌቨት ለጋዜጠኞች እንደተናገሩት ፕሬዚዳንቱ ህግ አክባሪና ግብርን ለከፈሉ አሜሪካ ዜጎች እንዲሁም አዛውንቶች ጥቅማጥቅሞችን እንደሚያስጠብቁ ፍጹም እርግጠኛ መሆናቸውንም ተናግረዋል። በደቡብ አፍሪካ አገልግሎት ላይ ያለ ታፍኖ የተወሰደው አሜሪካዊ ፓስተር ተገኘ። በደቡብ አፍሪካ ባለፈው ሳምንት በቤተ ክርስቲያን አገልግሎት ላይ ያለ በታጣቂዎች ታግቶ የነበረ አንድ አሜሪካዊ ፓስተር ለማስጣል በነበረ ከፍተኛ የተኩስ ልውውጥ የሶስት ሰዎች ህይወትም ማለፉን የመንግስት ባለስልጣናት አስታውቀዋል። ጆሽ ሱላቫን ምንም አይነት ጉዳት ሳይደርስበት ምስራቅ ኬፕ ውስጥ በግቤርሃ ማክሰኞ አመሻሽ ላይ ተገኝቷል። የ45 ዓመቱ ፓስተር ባለፈው ሐሙስ እገታው የተፈጸመበትም ሲሆን የቤተሰቡን እንቅስቃሴ ጠንቀው ያውቃሉ ተብለው በጠረጠሩት ታጋሾች ላይ እስካሁን የተገኘ መረጃ የለም። በደቡብ አፍሪካ ላለፉት አስርት ዓመታት አፈና 264 በመቶኛ ጨምሯል ሲልም የፖሊስ አሃዛዊ መረጃ ያሳያል። ተገኝተዋል። ረቡዕ ዕለት በወጣው መግለጫ ሀውክስ በመባል የሚታወቀው የደቡብ አፍሪካ የፖሊስ ክፍል ሱላቫን ከእገታ ነፃ የወጣው የተቀናጀ የፖሊስ ክትትል መደረጉን ተከትሎ አጥቂው በፍጥነት ወደ ታወቀበት ቦታ ተንቀሳቅሷልም ብለዋል። የሀውክስ ቃል አቀባይ አቬል ፋምባ እንደተናገሩት ከሆነ ደግሞ መኮንኖቹ ወደ ቤቱ ሲቃረቡ ተጠርጣሪዎቹ ተኩስ በመክፈት በተሽከርካሪ ውስጥ ለመሸሽ ሞክረዋል ያሉ ሲሆን፣ ፏምባ አክለውም መኮንኖቹ በታክቲክ ትክክለኛ ምላሽ በመስጠት ወደ ከፍተኛ የተኩስ ልውውጥ በማምራት ማነታቸው ያልታወቁ ሶስት ተጠርጣሪዎች ለሞት ተዳርገዋልም ብለዋል። የፓስተር ሱልቫን ቤተሰብና ጓደኞቻቸው ከታገቱበት ጊዜ ጀምሮ በሰላም እንዲመለሱም ጥሪ ሲያቀርቡ ቆይተዋል። የሱሊቫን ቤተሰብ ቃል አቀባይ የሆኑት ጄርሚ ለሀገር ውስጥ ጋዜጣ ታይምስ ላይቭ እንደተናገሩት ፓስተሩ በተያዙበት ወቅት ከሚስታቸውና ከልጆቻቸው ጋር በቤተ ክርስቲያን ውስጥ ነበሩ። አጋቾቹ ስሙን ያውቁ ነበር ሲሉም ተናግረዋል። የመጀመሪያው የፖሊስ የምርመራ ግኝት እንዳሳየው ደግሞ አጋቾቹ ምንም አይነት ገንዘብ እንዳልጠየቁ ያሳያል። በደቡብ አፍሪካ የፖሊስ ኃይል ውስጥ የሚገኘው ሀውክስ የተባለው ክፍል የተደራጁ ኢኮኖሚያዊና ሌሎች ከባባድ ወንጀሎችን በማጣራት ላይ ያተኩራል። በፓስተር ሱሊቫን የግል ድረገ ገጽ ላይ በተጋራው መረጃ መሰረት አገልግሎታቸው የቤተ ክርስቲያን ተክለ ሚስዮናዊ መሆናቸውን ይገልጻል። በ2018 ከባለቤታቸውና ከልጆቻቸው ጋር ወደ በአፍሪካ በማምራት ለሆሳ ቋንቋ ተናጋሪዎች ቤተ ክርስቲያንን ተክለዋል። የተከበራችሁ ተመልካቾቻችን ለዕለቱ የያዝኳቸው መረጃዎች እነዚህ እስካሁን ስትከታተሏቸው የቆያችሁን ይመስሉ ነበር። በሌላ ጊዜ በሌሎች ዜናዎችና መረጃዎች ተመልሰን እንገናኛለን። ለዛሬ የነበረን ቆይታ ግን ይህን ይመስል ነበር። የብስራት የዩቲዩብ ገጽን ሰብስክራይብ እና ፎሎ በማድረግ የተለያዩ ወቅታዊ ጉዳዮች እንድትከታተሉ እየጋበዝኩ እዚህ ጋር እሰናበታለሁ።